ለኢንዱስትሪው ከፍተኛ አስተዋጽኦ እያደረገ ነው የሚገኘው። ከበፊትም ጀምሮ አንጋፋዎቹን ጀምሮ አብዛኛዎቹ ብዙ ድምፃውያን፣ ብዙ መሳሪያ ተጫዋቾችን አፍርቷል። አሁን ደግሞ በቅርብ እንግዲህ ከፋና ላምሮት ከተጀመረ ጊዜ ጀምሮ በእያንዳንዱ ዙር የተፈሪ መኮንን የሙዚቃ ትምህርት ክፍል ሰልጣኞች ይሳተፋሉ። ከመሳተፍም አልፎ ውጤታማ እየሆኑ ይገኛሉ። ከነግዛቸው ኤልያስ ጀምሮ እስከ በቅርብ ድረስ እነ በአምላክ ድረስ የእኛ ሰልጣኞች እንግዲህ ውጤታማ ሆነው አይተናቸዋልና ብዙ አበርክቷል። የሙዚቃ ትምህርት ክፍሉ ፋና ላምሮት ደግሞ ለሙዚቀኞቹ ምን ያህል አስተዋጽኦ አለው በሚለው እንግዲህ ኢንዱስትሪው ላይ እንዲገቡ የእውቅናን እንዲያገኙ ረድቷቸዋል። አብዛኛው ፋና ላምሮት ላይ ውጤት አግኝተው ያሉ ልጆች ገበያው ላይ እንዳለ እየሰሩ የምናገኛቸው ናቸውና የሙዚቃ ደግሞ ኢንዱስትሪው እውቅና ይፈልጋል። ስለዚህ መጀመሪያ ላይ ያ ትልቅ አስተዋጽኦ ያደርግላቸዋል። ገበያው ላይ ሲገቡ አይቸገሩ። በየክለቦቹም ተወዳጅና ተፈላጊ ሆነው ነው ያሉትና በጣም ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። ፋና ላምሮት በጣም እከታተላለሁ። እንደ መዝናናትም አየዋለሁ፣ እንደ ትምህርትም እኔ ሙዚቀኛ ስለሆንኩኝ ትምህርት ለመውሰድም እከታተላለሁ እና ብዙ ልጆችም እዚህ ቤት ስላሉ በነሱም አማካኝነት ብዙ የሚወዳደሩ ልጆችም ስላሉ በእነሱ አማካኝነት ነበር ማለ ፋና ላምሮት እንግዲህ በየድምፃውያን ብቃት ውድድር ከተጀመረ ኢትዮጵያ ውስጥ ትንሽ ቆየ ትብል ከ1 ዓመት ዘለል ያለ ታሪክ አለው። በቅርብ ካሉት ኦልሞስት በብዙ ነገር ለውጥ ያመጣ የሙዚቃ የድምፃውያን ውድድር ነው ማለት ይቻላል። ድምፃውያን ብቃታቸውን ከማሳየትም በላይ ደግሞ በአንድ ጊዜ ገበያ ውስጥ መግባት እንዲችሉ ኮምፒዩት ማድረግ እንዲችሉ ማድረግ ያስቻለ፣ ከምንም በላይ ደግሞ ሳውንድ ኳሊቲ ላይ በደንብ በደንብ የማመሰግነው ፕሮግራም ነው። ከዚህ በፊት ከነበሩ በቲቪ ዳይሬክት የሚተላለፉ ፕሮግራሞች በዚህ ደረጃ ጥራት ባለው ሳውንድ እና ጥራት ባለው ፒክቸር የማግኘት እድላችን ጠባብ ነበር። አሁን አንድ እርምጃ ወደፊት የሄደ ነው ብዬ አስባለሁ ወደፊት ደግሞ የማድረግ እድልም እንዳለው ወደም የሚያመላክት ነውና በእውነት የሚበረታታ ስራ ትምህርት ትምህርት ነው። መማር ማለት ከመምህራኖችህ የምታገኘውን ነገር ወደ ራስህ ወደ ውስጥ የምታስገባበት ነገር ነው እና ፐርፎርም ማድረግ ደግሞ ሌላ አዲስ ነገር ነው። ስለዚህ ያንን እድል ማግኘታቸው ትምህርቱን ከስቴጁ ጋር እንዴት ማስኬድ እንዳለባቸው፣ ስራው ላይ ምን ይመስላል፣ መድረክ ላይ ከሙዚቃ መሳሪያ ጋር መጫወት፣ ከሙዚቀኞች ጋር አብሮ መስራት የሚለውን ነገር በደንብ ያሳያል። እዚህም አለ የሚሰሯቸው ስራዎች ከመውጣታቸው በፊት መድረክን ይለማመዳሉ በየፕሮግራሙ ከሌሎች ጋም ውጭ ወጥተው ይሰራሉ። ከዛ ባለፈ መልኩ ደግሞ ውድድር የሚለው ነገር ከትምህርት እያወክሁ የማተገብራቸው ነገሮች አሉት። ትምህርት ተምረ እዛ ጋ ግን ውድድር ላይ እየጨመርክባቸው ውድድር የሚለው መንፈስ ስላለ ራስህን ሁሌ አብዴት እያደረግ ከትምህርትህ ላይ እንደገና ልምብ እየጨመርክበት ስለሆነ የምትሄደው በጣም ጥሩ አስተዋጽኦ አለው። በጣም ዛሬ የምንላለን ይገባናል እኛ ቸኒ፣ ከፈት ዳግመኛ እንዳባቶቻችን ፋና ላምሮት በጣም ብዙ አስተዋጽኦ አለው ለሙዚቀኛ ማብቃት ላይ። በየቤቱ ተደብቆ እንዳይቀሩ ብዙ ልጆች ብዙ የማብቃቱ እንትን ፋና ላምሮት ድርሻውን ይወስዳል። ብዙ ልጆች ከዚህ ወጥተው ራሳቸውን ለማርኬቱ፣ ለህዝቡ ለማስተዋወቅ ወደ ፋና ላምሮት ይሄዳሉ። የራቀውን ወዳጅ አስታውሶ ፋና ላምሮት አንደኛ ጊዜ ያጠቃቀማቸው በጣም ደስ ይለኛል። ተደራሽነታቸው ማለት በአንድ ጊዜ ሲያሳትፉም በዛ ያሉ ተማሪዎች ወይ ደግሞ ሙዚቀኞች ነው የሚያሳትፉት ከኦዲሽን ጀምሮ ማለት ነው። እና ደግሞ ጊዜውም ቶሎ ቶሎ ብሎ ቶሎ ያበቃሉ ማለት በጣም ረጅም ሌሎች ላይ አሰልች ይሆናል እና ፋና ቶሎ ከብዙ ከክፍለ ሀገር ከምን ብዙ ተግዳሮቶችን አልፎ የሚመጡ ልጆች አሉ። ለአንዳንዶቹ ተመቻችቶ ቢሆንም ለአንዳንዶቹ ደግሞ በጣም በብዙ ጣውረድ ውስጥ የሚሰለጥኑ ልጆች ስላሉ ለነሱ ለነሱ ቶሎ ሰክሰስ አድርገው ድክመትም ኖሮባቸው ከወደቁም ቶሎ አሻሽለው እንደገና ደግሞ ራሳቸውን ለሌላ ውድድር እንዲያበቁ ያደርጋል። ከጊዜ አጠቃቀም ማለት ከሚዲያው ራሱ በራሱ ሚዲያው በጣም ቪዋ ያለው ተደራሽ የሆነ በጣም ብዙ ተከታይ ያለው ሚዲያ ነው። ሚዲያው በራሱ አስተዋጽኦ አለው ብዬ ነው ማስበው። ከእይታም አንጻር ልጆቹን ቶሎ ማርኬቲንጉ ላይ ሻይ እንዲያደርጉ ያደርጋል ብዬ ነው ማስበው። ከሱ ከሱ ብቻ አሁን ላይ ካሉት እንትን ተወዳዳሪ የለውም ግንባር ቀደም ብዬ ነው ማስበው። ፋና ፋና ለአምሮትም ፋና ሚዲያ የጥበብ የፍቅር ምድር የተስፋ ምድር የእኛ ልጆች ትምህርት ከጨረሱ በኋላ ከባድ ነገር የሚሆንባቸው በአንድ ጊዜ ገበያ ውስጥ ሰብሮ መግባት ነው። እሱ ማለት ከፍተኛ ጥራት የረጅም ዓመት የስራ ልምድን ይጠይቃል እና ፋና ላምሮት አይነት ፕሮግራሞች ግን ምን ያደረጓል? ረጅሙን ዘመን የማሳጠር እድላሉ። ከዛም ባለፈ ደግሞ ፊት ለፊት የሚያገኟቸው ሙያተኞች ሲሆኑ በዳኝነቱ ያላቸውን ኮሜንት በመውሰድ የዳኞቹን አስተያየት በመውሰድ ራሳቸው ላይ ራሳቸውን አፕዴት በማድረግ የተሻለ እውቀትና ችሎታ የሚያገኙበትን እድል ይፈጥርላቸዋል። ከዚያን ግን ለእኛ ተማሪዎች ብቻ አይደለም፣ በአጠቃላይ ለድምፃውያን ኢትዮጵያ ውስጥ ላሉ ድምፃውያን፣ በተለይ ወጣት ድምፃውያን፣ ጀማሪ ድምፃውያን ትልቅ አስተዋጽኦ እያደረገ ነው ብዬ ነው የማስበው። እዚህ ጋር በጣም የምንሰራው ኤክሰርሳይዝ በጣም ይጠቅማል ብዬ ነው የማስበው። ይጠቅማል ብዙ ልጆችም እዚህ ራሳቸውን ጨርሰው፣ ብዙ ልጆች እዚህ ቤት ወጠው የሚሄዱት እዛ ሄደው ሰክሰስፉል የሚሆኑት እዚህ ጋር ብዙ ነገራቸውን ጨርሰው ስለሚሄዱ አሁን ውድድር ላይ ብዙ ልጆች እኛ ጋር ሻይን ያደረጉ ልጆች አሉ፣ ጴጥሮስ መጥቀስ ይቻላል፣ ኤፍሬም ሀብታሙ፣ ብዙ ልጆችም አሉ፣ ሌላ ፕላትፎርም ላይ ያሉ ልጆችም አሉ። እዚህ ጋር ቮካል ኤክሰርሳይስን ያለባቸውን ድክመቶች እዚህ ጋር ጨርሰው ነው የሚሄዱት እና ቮካል ኤክሰርሳይሱ በጣም ጥቅም አለው ብዬ አስባለሁ። የምንሰራው ቮካል ኤክሰርሳይዝ ነው የምንሰራው። ግን ያው ቮካል ብቻ አይደለም የምንሰራው ከኤክሰርሳይዝ ስፖርት ጨምሮ፣ ትንፋሽ፣ ሌሎች ሌሎችም፣ ያው መጮ ብቻ አይደለም። ሌላ ከሌላ ትምህርት ቤቶች ለየት የሚያደርገው ሌላ ትምህርት ቤቶች ላይ በጣም ውስን ሰዓት ነው የሚሰራው። እዚህ ሰፊ ሰዓት ማለት ለብሪዚንግም ሁሉንም ተከፋፍሎ እያንዳንዱ ነገር ሰዓት ተሰጥቶት ረጅም ሰዓት ወስደን ስለምንሰራ ለየት የሚያደርገው እንደ ኬብዬ ማስበው የኛ ማህበረሰብ ገና አሁንም ድረስ ለሙዚቃ ያለን አመለካከት ስቲል ገና ነው። በርካታ ለውጦች ቢኖሩም በአመለካከት ገና ነን። ሙዚቃን እንዳልተገባ ሙያ የሚያይ ማህበረሰብ ገና ነው። ብዙ ስራ ይጠበቅብናል። ከዚያ አንግል አዌርነስን ከመፍጠር አንግል ከፍተኛ ስራ እየሰራ ነው ብለን ማሰብ እንችላለን። በጣም የሚገርም አሪፍ ሁኔታ ላይ ህዝብ አውቋቸው የራሳቸውን ደግሞ ከአንድ እርምጃ የተራመዱ ልጆች ናቸው። እዚህ ቤት ወጥተው ከዚህ ቤት ሰልጥነው ከዚህ ቤት ተምረው የሄዱ ልጆች ናቸው እና አሁን አብዛኞቹ ልጆች ሀብታሙም ሙዚቃ ሲንግል ጨርሶ በቃ ዝግጅት እያደረገ ነው ለመልቀቅ። ጴጥሮስም ልክ እንደዛው የራሱ የተሰጠውን ከፋና ላምሮት የተሰጠውን ስራ ለመልቀቅ ዝግጅት እያደረገ ነው። ትንሽ ጊዜያቶች ነው። ኤፍሬምም የራሱን ስራ ስቱዲዮ ላይ እየሰራ ነው እና በጣም አንድ እርምጃ ተራምዷል ብዬ አስባለሁ። በጣም የሚገርም ብቃት ላይ ናቸው ብዬ ያስባለሁ። ዳኝነት በጣም ከባድ ስራ ነው። የሆነት ለመናገር አንድ ሙያ ላይ ስትሆን ሙያውን ጠንቅቆ ከማወቅ ያለፈ ዳኝነት ነው፣ ራሱን የቻለ ዲስፕሊን አለው። ከዚያ ንግል ለፋና ላምሮት ላይ ያሉን ዳኞች እጅግ መልካም ሰብዕና ያላቸው በሙያቸውም ደግሞ አንቱታን ያተረፉ ናቸው። የሚሰጧቸው ማስተያየቶች በደንብ ገንቢ ልጆቹን ልክ እያነሳ ልክ ትንሽ ጀምሮ ዲቨሎፕ እንዲያደርጉ እንዲያድጉ እያደረገ እስከ መጨረሻ የሚያደርስ የዳኝነት ስርዓት ነው ያለው። ከዚህ አንግል ዳኝነቱ በጣም መልካም ነው ብዬ አስባለሁ። ወደፊትም እንደዚህ አይነት ነገሮች በየቦታው መለመድ አለባቸው። በተቃራኒው ደግሞ ዳኝነት ማለት ሁሌ ገንቢ መስጠት ብቻ አይደለም፣ እውነታንም ማሳወቅ ደግሞ ይጠበቅብናል። ከዚህ አንግል የእኛ ማህበረሰብ ለመቀበል እንቸገራለን። አሁን ለምሳሌ አንዳንድ ጊዜ እውነታን ስትናገር የማትወደድበት ሁኔታ አለ። ሁል ጊዜ መልካም መልካም ስትዳኝ ብቻ ፈሱ እኮ ምናምን የሚባልበትም ሁኔታ አለ። ከዚህ አንግል በተቻለ መጠን ሙያ የሚጠይቀውን ብቻ ከሙያ አንግል ብቻ ዳኝነቱ መሆን አለበት ብዬ አስባለሁ። ከዚህ አንግልም ይጎላቸዋል ብዬ አላስብም። ዳኞቹም መልካም ዳኝነት እየሰጡ ነው። ግን ማህበረሰቡ ግን አዌርነሱ መጨመር አለበት ዳኝነት በየትኛው መልኩ ሊሰጥ ይችላል? ሁለተኛ ሙዚቃ ጥበብ ነው። ጥበብ ከሳይንሱ ባለፈ ደግሞ ስሜትም ነው፣ ፊሊንግ ነው። ዳኛው ፊል እንዳረገውም ጭምር ነው እንጂ የሚዳኘው እንደ ጥበቡ ሁኔታን ብቻ እሱንም ደግሞ ማሰብ መቻል አለበት። አረፈደብሽ? አይ አልዘጋም። ፋና ላምሮትን ከልብ እናመሰግናለን። ልጆቻችንን ከኛ በተጨማሪ ልክ እንደ አጋዥ ምክንያቱም አሰልጥነ ናቸው። ሁሉም ሰው ገበያ ላይ ላይቀርብ ይችላል። ሁሉም ሰው መድረክ ላይ ላናየው እንችላለን። ውድድር መኖሩ በተለያየ ሚዲያዎች ላይ ግን ከፍተኛ አስተዋጽኦ አድርጓል እና ወደፊትም እንግዲህ በደንብ አብረን መስራት እንችላለን ብዬ አስባለሁ። እንዲሁም ሙዚቃን ፈልገው ወደው መርጠው ለሚመጡ ተማሪዎች ደግሞ በራችን ክፍት ነው። እዛ ላይም ለሚወዳደሩ ተማሪዎች ለተማሩትም፣ ላልተማሩትም ትምህርት ሁሌም አዲስ ነገር ይጨምርልናል እንጂ ከኛ የሚወስደው ምንም ነገር የለም። ስለዚህ ያልተማሩትም ልጆች ቢሆኑ በየክበባቱ ያሉ የመጡ ደግሞ በትምህርት የታገዘ ነገር ቢኖራቸው ጥሩ ነው ብዬ አስባለሁ። ያው እኛ በጣም የሚገርም እንቅስቃሴ ነው ያለን እንደ ኬ ላይ ምን አይነት እንትን አለ መሰለ ወደ ውድድር መጀመሪያ ቀጥታ ልጆችን ወደ ውድድር አንልክም። እዚህ ጋር የራሳችን ውድድር አለን። ልክ የራሳችን ፕላትፎርም አዘጋጅተን ልጆችን እርስ በርስ ውድድር እናወዳድራለን። ከዛ ውስጥ የተወዳደሩ ልጆች ፕላትፎርሙ እኛ ካዘጋጀነው ነው። ፕላትፎርም ላይ ቶፕ ፎር ውስጥ የገቡ ልጆችን ነው ፋና የምንልከው፣ ከዚህ በቅተዋል ብለን የምናስባቸው ልጆች ያሊያ ወደ ውድድር ብሄድ ከእኛ ቤት ህግ ውጭ ነው የሚሆኑ እና እዚህ ጋር ያሉ ልጆች የበቁ ልጆች ምናምን ነው እኛ ወደ ውድድር የምንልከው፣ እዛ ሚዲያው ሰክሰስፉል የሚሆኑት ለዛ ይመስለኛል። እና እዚህ ጋር የምንሰራው ነገር የምንሰራው እንቅስቃሴ ይመስለኛል ልጆችን ሰክሰስፉል እንዲሆኑ የሚያደርጋቸው ለሙዚቀኞች ያው ማርኬቲንጉ ላይ የስራ እድል ይፈጥራል። ራሳቸውን እንዲያበቁ፣ እራሳቸውን እንዲያዩ ያደርጋል። ፋይናንሻሊም ራሳቸውን ብዙ በርደኖችን እንትን ብለው አሳልፈው ማለት የራሳቸውን የሆነ ስራ በሚዲያውም በዚሁም ደግሞ በሙዚቃውም ላይ ደግሞ የተለያዩ የውጭ እድሎች ብዙ አይነት ኦፖርቹኒቲዎች ያገኛሉ። በፕሮዲውስም ሊያገኙ ይችላሉ። በብዙ አንጻር ላይፋቸው ላይ አሪፍ ማለት ውጤታማ ሆነውም እያየናቸው ስለሆነ በጣም በብዙ አንግል በጣም ፋና ላምሮት በጣም ትልቅ አስተዋጽኦ ያደርጋል። የማስበው የትኛው ሙያ ዲስፕሊን ይፈልጋል። ሙያው የሚጠይቀው ዲስፕሊን አለ። ከዛ ባረፈ ደግሞ ማህበረሰባዊ የሆነ ዲስፕሊን አለ። በዲስፕሊን ከተመራ ሁሉን ነገራችን ማድረግ ይቻላል ብዬ አስባለሁ። ሙያው የሚፈልገውን ማንኛውም ለምሳሌ ሙዚቃ ከሌላ ሙያ ምናልባት ከብዙ ሙያዎች የሚለየው እለት ተለት ክትትል እለት ተለት ጥናት መለማመድ ምናምን የሚፈልግ ነገር ነው። የተወሰነ ጊዜ ብትተው እንደገና እንደ አዲስ ነው የምትጀምረው። ስለዚህ ከዚህ አንግል ሙያው የሚፈልገው ዲስፕሊን አለ። የማጥናት የመዘጋጀት፣ ሁልጊዜ ዴዲኬትድ መሆን፣ ፎከስ ማድረግ፣ አንድ ነገር ላይ አተኩሮ መስራት እንዲህ እንዲህ አይነት ነገሮች አሉ። ስለዚህ በዲስፕሊን መመራት በጣም ወሳኝ ነው ብዬ አስባለሁ። ወደፊት የሚመጡ ወጣቶች ዲስፕሊን ወሳኝ መሆኑን ማወቅ አለባቸው ብዬ አስባለሁ። ከዛ አንግል ከተመራ ከዚህ የተሻሉ ድምፃያኖችንም ከሀገር አልፈን ለዓለም ማበርከት እንችላለን ብዬ አስባለሁ።